ከዚች ስዕል በመነሳት እንዴት አድርገን ወደዚህ መቀየር እንደምንችል እንመለከታለን። ሰላም የኮረሪማ ግራፊክስ ቤተሰቦች እንዴት ናችሁ? በዛሬ ክፍል የማሳያችሁ አርቲፊሻል ኢንተለጀንስን ከፎቶሾፕ ጋር በማደባለቅ እንዴት አድርጋችሁ በአጭር ደቂቃ ውስጥ አሪፍ የሚባል የሪል ስቴት ማስታወቂያ እንዴት መስራት እንደምትችሉ ነው። አብራችሁን ቆዩ። በመጀመሪያ ፎቶሾፓችንን ከፍትና ኒው ፋይል የሚለውን ነካለን። ከዛም በኋላ እንደምትመለከቱት በ1920 በ1080 ፒክስል አድርገን አዲስ ካንቫስ እንከፍታለን። እዚህ የከፈትነው ካንቫስ ላይ ብረሽ ቱላችንን እነካና የብረሻችንን ሳይዝ ሲንዝቅ እናደርገውና ከዛም በመቀጠል ዝም ብሎ ቀላል የሆነ የስልክ ቅርጽ እንሰራለን። እንደምታዩት ምንም አይነት መጠበብ አይጠብቅባችሁም። ዝም ብላችሁ ቦታውን ብቻ ለማሳየት እንደዚህ አይነት ቅርጽ እንሰራለን። ከዛም በኋላም እጅ ደግሞ እንጨምርበታለን። ስዕላችሁ ላይ ምንም አትጨነቁ። ከፈለጋችሁ ደግሞ አሁን እኔ በፎቶሾፕ የምሰራውን እናንተ በእስክርቢቶ ወይ በስራስ ደብተር ላይ ጫር ጫር አድርጋችሁ ፎቶ በማንሳት መጠቀም ችላላችሁ። አሁን እዚች ጋር የቤት ቅርጽ የምትመስል ነገር እየሰራው ነው። ዋናው አርቲፊሻል ኢንተለጀንሱ ምን መስራት እንደፈለገ እንዲረዳ ለማድረግ ነው። በዚህ መልክ ከስልክ ውስጥ እጅ ወጥቶ ቤት እያቀረበልን አይነት ቅርጽ ያለው ነገር ዝም ብለን ከሰራም በኋላ ይህን ፋይል ኤክስፖርት እናደርገዋለን። ኤክስፖርታስ ብለን ምንፈልገው ፎልደር ውስጥ ገብተን ሴቭ እናደርጓለን። እኔ ዴስክቶፕ ላይ ፎልደር ፈጥሬ እዛ ዴስክቶፕ ላይ ሴቭ አደርገዋለሁ ማለት ነው። እናንተ ደስ ያላችሁ ቦታ ላይ ሴቭ ማድረግ ትችላላችሁ። ሴቭ ካረጋችሁ በኋላ ጉግል ላይ ትመጡና ጄሚናይ ብላችሁ ሰርች ታረጋላችሁ። ጄሚናይ ብላችሁ ስጽፉ አንደኛ ላይ የሚመጣላችሁን ትነኩና ትገባላችሁ። ከዛ ምዝች ጋር ቱል የምትለውን ትነኩና ክሬት ኢሜጅ የምትል የሙዝ ምልክት ያለባትን ትነካላችሁ። ከዛ የመደመር ምልክቱን ነክታችሁ አፕሎድ ትነኩና ሴቭ ያረጋችሁትን ሜጅ ገብታችሁ ኦፕን ታረጋላችሁ። አሁን ለጄሚናይ ቅድም ሳለውን ስዕል ሰጥተነዋል። ስለዚህ ከታች ምን ማድረግ እንደፈለግን በጽሑፍ እናስረዳዋለን። እኔ ለምሳሌ አሁን ከፒክቸሩ በመነሳት የሪልስቴት ማስታወቂያ እንዲሰራልኝ እንጠይቀዋለሁ። እናንተም የምትፈልጉትን ሐሳብ በጽሑፍ ከታች አስረዱት። ልክ ጽሑፉን ጽፋችሁ ከጨረሳችሁ በኋላ ቀስቷን በመንካት ጀነሬት ማድረግ ትጀምራላችሁ። ትንሽ ሰከንድ ጀነሬት ካደረገ በኋላ ሪዛልቱን ያመጣላችኋል። እንደምታዩት በዚህ መልክ አድርጓም ጥቶልኛል እኛ የሳልነውን ስዕል በደንብ ተረድቶት ከዛ ወደ ምስል ለውጦልናል ማለት ነው ግን ደግሞ ላዩ ላይ ጽሑፎችን ጨምሮበታል እኛ ጽሑፉን ፎቶሾፕ ውስጥ መጨመር ስለምንፈልግ አሁን በድጋሚ ለጄሚናይ ጽሑፎቹን እንዲያጠፋ እነግረዋለን ከዛም ኢንተርነክተን ትንሽን እንጠብቀውና በዚህ መልክ ጽሁፎቹን አጥፍቶ ጥሩ አድርጎ አዘጋጅቶልናል ማለት ነው። ግን ደግሞ ዲዛይናችንን ስንሰራ ጽሁፍ በዳር በኩል እናደርግበት ስለምንፈልግ መሀል የሰራነውን ዲዛይን ትንሽ ወደ ቀኝ እንዲያስጠጋውን ጠይቋለን። ጄሚኔ ማያሳፍረንም የጠየቅነውን ጥያቄ በመከተል ትንሽ ወደ ቀኝ ጠጋ አድርጎልናል ማለት ነው። አሁን ይህም ምስል ራይት ክሊክ እናደርግበትና ሴቭ ኢሜጅ ብለን የምንፈልግበት ቦታ ላይ ሴቭ እናደርጓለን። ከዛም በመቀጠል አሁን በጂሚኒ የሠራ ነውን ፎቶ ወደ ፎቶሾፕ እንከተዋለን። ፎቶሾፕ ውስጥ ከከተት ነው በኋላ እንደምትመለከቱት በቀኝ በኩል ከታች የጂሚኒ ሎጎ አለች። እሷን ሎጎ ለማጥፋት ክሎን ቱሉን እነካና ከዛም አልትን ይዘን የምንፈልገው ቦታ ላይ ሰልክት ካረግን በኋላ በምታዩት መልክ ክሎን እናደርጋለን። ክሎን አደራረግ ግራ የገባችሁ ካላችሁ ድሮ የተለቀቁትን የግራፊክ ዲዛይን ኮርሳችንን እንድትወስዱ እንመክራለን። ኢሜጃችን ራይት ክሊክ አድርገን ደፕሊኬት ካደረግነው በኋላ ፔንቱላሽን ነካና ከታች በግራ በኩል አንድ ቦታ ላይ ሰሌክት ካደረግን በኋላ ከርቭ ነገር እንሰራለን። ከርቭ አሰራርም የማታውቁ ከሆነ ሙሉ ግራፊክስ ዲዛይን ኮርሳችንን ወደኋላ ተመልሳችሁ እንድትወስዱ እንመክራለን። በዚህ መልክ ከርቭ ካረግነው በኋላ ለከርቩ ሰማያዊ ቀለም እንሰጠዋለን። በመቀጠልም ደግሞ አንድ ትንሽ ክብ እንሰራና ከሰራነው ከርቭ መሃል እናደርገዋለን። ከዛም ለስትሮኩ ሰማያዊን ቀለም እንሰጠዋለን። ፊል ለሚለው ደግሞ በጣም ጥቁር እንዳይሆንብን ወደ ግራጫ አይነት ቀለም እንሰጣለን። አሁን አዲስ ሌየርን ፈጥርና ቴክስት ቱላችንን በመንካት 50 ፐርሰንት የሚል ጽሁፍ እንጽፍና እሱን ጽሁፍ ክቡ መሃል እናደርጓለን። አሁን ሌላ ቴክስት ቱልን ከፍትና ኮረሪማ ሪል ስቴት ብዬ እጽፋለሁ። እናንተም የምትፈልጉትን የሪል ስቴት ስም መጻፍ ትችላላችሁ። የጽሁፉን ቀለም ሙሉ ጥቁር እናደርገውና ከባክግራውንዱ ጋር ማች እንዲያደርግ ኦፓስቲውን እንቀንሷለን። ከዛም የቴክስቱ ሌየር እንደነካን ኤፌክስ የሚለውን ከታች እነካና ድሮፕ ሻዶ የሚለውን እነካለን። በመቀጠል ትንሽዬ ጥላ እስኪሰጥ ድረስ ኳሊቲ የሚለውን እናንቀሳቅሷለን። አሁን ሙፍቱ ልነካና ኪቦርዳችን ላይ አልትን ይዘን ሳንለቅ ኮረሪማ ሪል ስቴት የሚለውን ወደ ታች ድራግ ስናደርገው ጽሁፉን ኮፒ ያደርግልናል። ኮፒ የተደረገውን ጽሁፍ ቴክስቱን ቤቶን በእጅ በሚል እንለውጠዋለን። ከለወጥነው በኋላ ቀለሙን ደግሞ ነጭ እናደርገዋለን። ኦፓስቲው ደግሞ እዛው ስልሳ አራት እንዳለ ይሆናል። እንደምትመለከቱት በአጭር ደቂቃ ውስጥ በዚህ መልክ የሪል ስቴት ማስታወቂያ መስራት ችለናል ማለት ነው። እናንተም የራሳችሁን ስዕል ስላችሁ የምትፈልጉትን አይነት ማስታወቂያ በዚህ መልክ ስሩና የኢንስታግራም ገጻችን ላይ ላኩልን። እንደምታዩት ከዚህ ወደዚህ ለመለወጥ ችለናል ማለት ነው። አሁን አርቲፊሻል ኢንተሊጀንስ በሰፋበት ወቅት የስዕል ችሎታ ባይኖራችሁም በዚህ መልክ በቀላሉ ግራፊክ ዲዛይን መስራት ትችላላችሁ ማለት ነው። በቀጣይ ክፍል እስከምንገናኝ ድረስ ደህና ሁኑ።